ጌታቸው ረዳ እንዳሉት ረዘም ያለ የአማርኛ መግለጫ ከረዥም ጊዜ በኋላ ሰጥተዋል ለዚያውም በአዲስ አበባ ለዚያውም ከሁለትና ሶስት ዓመታት በፊት ጌታቸውን እንደመሰስ ናቸው እያሉ ሲደንሱ በነበሩ ጋዜጠኞች ፊት ለዚያውም የእሳቸውን ምስል ዘቅዝቀው ያቀርቡ በነበሩ ካሜራዎች እየተቀረጹ መግለጫ ሰጥተዋል መግለጫቸው ብዙ ነገር የገለጠ ግን ደግሞ ብዙ ነገር ያድበሰበሰ ነው ደሞዝ ከፍለው የሚያሰሯቸው ሚዲያዎች መቀሌ ላይ እያሉላቸው ዋና ጽህፈት ቤታቸውም መቀሌ መሆኑ የታወቀ አዲስ አበባ በሚገኘው ሸራተን አዲስ መግለጫ መስጠት የፈለጉበትን ምክንያት አላስቀመጡትም። የፌዴራሉ መንግስት ጣልቃ መግባት እንዳለበት ይናገሩና ግን ደግሞ ጣልቃ አገባቡ ወታደራዊ መሆን እንደሌለበት ገረበ ባድርገው ይገልጻሉ። ከዚያም የፌዴራል መንግስት የሚወስደውን እርምጃ እናያለን ይላሉ። ቀጠልም አድርገው ፌዴራል መንግስት ይዋጣላቸው ብሎ ዝም ብሎናል ሲሉ ያማርራሉ። ይህ የፌዴራሉ መንግስት ዝምታም ፈረንጆቹን ጭምር እንዳስገረመ ይናገራሉ። የፌዴራሉ መንግስት ጣልቃ የሚገባበትን መንገድ ጽፌ የሰጠዋለሁም ሲሉ ይገልጻሉ። እንደገና ደግሞ የፌዴራሉ መንግስት ጣልቃ ሲገባ ከጦርነት በመለስ ያሉ ነገሮችን ሁሉ መጠቀም አለበት ይሉና ከሳቸው ተቀናቃኞች ጋር መወያየቱንና መደራደሩን እንዲያቆም ይጠይቃሉ። ከሳቸው ተቀናቃኞች ጋር የሚደረገው ድርድር ጦርነትን የሚያስቆም ቢሆንና ቢሞከርስ ብሎ የጠየቃቸው የለም። እዚህ ውስጥ ያለው ድብልቅልቅ ያለ ነገር ብዙ ነው። ደግሞም አቶ ጌታቸው ደፍረው የሆደ ድብልጽግናን ሰራዊት ልከህ በትግራይ ያለውን ጊዜያዊ መንግስትህን ታደግ ብለው እንዳይጠይቁት ድፍረት ያጡ ይመስላሉ። ደጋግመው እንደገለጹት ከአብይ አህመድ ጋር መታየትና ለሳቸው ታዛዥ ሆኖ መቅረብ በትግራይ ውስጥ እጅግ አሸማቃቂ ነገር፣ እጅግም ጽዩፍ ተግባር ነው። እናም እነሱ በሳንጃ ደፍረውናልና እኛ በወንድ አካል ኑ እንድፈር እያሉ ከሻቢያ ጋር አቀናጅተው በትግራይ ሴቶች ገላና በወጣቶች ህይወት ላይ የዘመተውን ጦር በድጋሚ ትግራይ እንዲገባ ብጠይቅ ያለኝንም ድጋፍ ያሳጣኛል ብለው ያሰቡ ይመስላሉ። ይህንን ሁሉ ገፋ ብለው ደግሞ አብይ ባለፉት ሁለት ዓመታት ሰክነዋል ይላሉ። የትግራይ ሕፃናትን በቦምብ እንደሚፈጁት ሁሉ ባለፉት ሁለት ዓመታት የአማራን የኦሮሚያን እናቶችና ሕፃናት ፈርም የተኮስኩት በሚሉት ድሮን ሲፈጁ የሚውሉት ስለሰከኑ ነውን? ከኤርትራም ጋር ካልተዋጋሁ ብለው ጦር ሲሰብቁ የሚታዩት ስለሰከኑ ነው ወይ ብሎ የሞገታቸው ግን የለም። በዚህ ዝግጅት ብዙ ነገር ያልገለጠውን መግለጫ እንመለከ እንመለከተዋለን ደብረ ጽዮንንና ጌታቸውን ብቻ ሳይሆን እያንዳንዱን ከትግራይ የበቀለ ነገር ሁሉ ካላጠፋው ስልጣን ያይረጋም ብለው የሚያስቡት ትግርኛ የሚናገርን ሁሉ በጠላት ፈርጀው እስከ ዛሬ ድረስ መከራ ውስጥ የከተቱት እንኳን ሰውን አቡነ አረጋዊና አልነጃሽንም በጠላትነት የሚመለከቱት ጠቅላይ ሚኒስትር አብይ በእርግጥ ምን እርምጃ ሊወስዱ ይችላሉ? አቶ ሽመልስ አብዲሳ በቅርቡ እንደተናገሩት የወደመውን ትግራይን ሙሉ በሙሉ ለማጥፋት ጦር ማዝመት፣ ወይስ አቶ ጌታቸው እንደፈሩት እሳቸውን ከስልጣን ውጭ የሚያደርግና ምናልባትም እንደ ሙሉ ነገር የተዘነጋ ክብር በሌለው ሁኔታ ያሰናብቷቸው ይሆን ወይስ በህውሃትም ሆነ በሰራዊቱ ውስጥ በተደጋጋሚ ይነገርላቸውን ጥቂት የተባሉ ሰዎች አስሮ ለማቅረብ የሚያስችል የፖሊስ ዘመቻ ይደረግ ይሆን? አቶ ጌታቸው እጣፈንታቸውን በሚመለከት የሰጡት ፍንጫላ ይመስላል። ግን ከሁለት ሳምንት በፊት የፌዴራሉ መንግስት እሳቸውን በማስመልከት አንድ መረጃ እንደዋዛ አውጥቶ ነበር። የቆላ ሚኒስትር የሆነ ሰው በክልሉ ሰላምና ጸጥታ ጉዳይ ላይ ምን እንደሚያገባው ባይታወቅም ወገኖቻቸውን ከኦህዴድ ብልጽግና ጋር ሆነው ያልፈጁት አብርሃም በላይ ማልደው ተነስተው በሰጡት መግለጫ እርምጃ መውሰድ ከባድ አይደለም፣ በጋራ መፍትሄ ይፈለጋል በማለት የፌዴራል መንግስቱን አቋም ገልጸዋል። ግማሹን ቤተሰባቸውን ለሻቢያ ግማሹን ለብልጽግና አስረክበው የተቀመጡት የብልጽግና ገባሩ አብርሃም በላይ አሁንም የጉልበት እርምጃ እንደሚኖር ጠቁመዋል። ነገሩን በዝርዝር መመልከት ያስፈልጋል። በእርግጥ ጌታቸው ምን እያሉ ነው? ማሰር ምናምን የሚባል አባዜ የለብኝም። አት ሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲስ ያደረጋቸው ብዙ ነገሮች አሉ። በእርግጥም አቶ ጌታቸው ልክ ናቸው። በኢትዮጵያ ምድር ፕሬዚዳንቱንም ጄኔራሉንም ተናግሮ በሰላም ወደ ቤቱ የሚገባ ሰው ያለው ትግራይ ብቻ ነው። በሌሎች የአገሪቱ ክልሎች እጅግ ትንንሽ አጀንዳዎች ባለስልጣናትን ያጫረሱና ያስጨረሱ ሆነው በታዩባት ኢትዮጵያ ጋዜጠኛን ፖለቲከኛንና ተቃዋሚን አስረው የሚያሰቃዩ ክልሎችን በሚገኙባት አገር አንድም የፖለቲካ እስረኛ የሌለባት በተናገረው ነገር የማይታሰር ሰውም የሚገኝባት ክልል ትግራይ ብቻ ነች። በብልጽግና በረንዳዎች ላይ ውሏቸውን የሚገፉ ሰዎች ይህንን የአቶ ጌታቸው ሀገራቸውን ተሞክሮ ቢለምዱት ብሎ መምከር ጉንጭ ማልፋት ነው። እንዲያም ሆኖ ነገን አርቆ ማየት ከትናንት ስህተቶቹ መማር ያልቻለው ህውሀት የፈጠረው ቀውስ የክልሉን ህዝብ ሌላ ጭንቀት ውስጥ ከቶታል። ሀምሳ ዓመት ሙሉ በኢትዮጵያ ፖለቲካ ውስጥ ኖሮ አንድ ስትራቴጂካዊ አጋር ማፍራት ያልቻለ አገርን በብዙ ያለማ ሚሊዮን ባለዲግሪዎችንና በርካታ ቢሊዮነሮችን በኢትዮጵያ ምድር የፈጠረ ፖለቲካል ኢኮኖሚ መሰረተ ሆኖም አብሮት የሚሰራ አንድ አጋር የሌለው ማርኮ ለስልጣን ባበቃቸው ከቡና ለቃሚነት አንስቶ የአገር መሪ ባደረጋቸው ሰዎች የትግራይ ህዝብ እንዲቀጠቀጥ ምክንያት የሆነው ህወሀት የፈጠረው ቀውስ አሁን ወደ ወታደር አገዝ እንቅስቃሴ አድጓል። ያ አንድነቱ እንደ ኒውክለር ቦምብ የሚያስፈራ ህብረቱ የመትረፉ ምክንያት የሆነው ህዝብም በአንድ የጊዜያዊ መንግስት ወንበር ምክንያት በተጓደኑ ሰዎች ተከፋፍሏል። ከዚህ ሁሉ በኋላ የሾመኝ እሱ ነው ወደሚሉት የፌዴራል መንግስቱ የሄዱት አቶ ጌታቸው ረዳ በአዲስ አበባ መግለጫ ሲሰጡ በአራት ኪሎ ቤተመንግስት እምነት ያጡ ይመስላሉ። በአንድ በኩል ጣልቃ እንዲገባ ይፈልጋሉ። በሌላ በኩል ደግሞ የፌዴራሉ መንግስት ጣልቃ ገብነት ወታደራዊ መሆን የለበትም ይላሉ። እሳቸው ከጓዶ ከሌሎቻቸው ጋር ሆኖ ያልፈቱትን ችግር የዚህ ሁሉ ቀውስ ወላጅ አባት የሆኑትን ጠቅላይ ሚኒስትር አብይን፣ ተመስገን ጥሩነህን፣ ብርሃኑ ጁላንና አበባው ታደሰን ችግር እንዲፈቱላቸው ይጠይቃሉ። ዋናው ራስ ምታቴ በአንድ ወይም በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ሀይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የእኔ ግብዣ ያስፈልገዋል የሚል እምነት የለኝም። ምክንያቱም የጊዜው ያስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። አቶ ጌታቸው የፌዴራል መንግስቱን ጣልቃ መግባት አስፈላጊ እንደሆነ ሲገልጹ አምባሳደሮችን ሳገኛቸው ለምን ዝም ላይ ይሉኛል ሲሉም የአራት ኪሎ ቤተ መንግስት ዝምታ አለምን እንዳስገረም አድርገው ተናግረዋል። እኔ ውጭ ሰዎችንም ሰማ የፌዴራል መንግስቱ ለምንድን ነው ዝም ያለው? አላቅም። ይዋጣላቸው ብሎ ሊሆን ይችላል። ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው። ስለዚህ እንደዛም ብሎ ይሆን ይችላል። የብልጽግና ሰዎችን ፍላጎት ጸባይና እቅድ አሳምረው ከሚያውቁ በዚያ የመንጋ ዘመን የእነዚህን ሹማምንት ባህሪያት ባይደመጡም ገላልጠው የተናገሩ አቶ ጌታቸው በዚህኛውም ጉዳይ ላይ ቤተ መንግሥቱ የሚያስበውን ነገር ይዋጣላቸው ብሎ ይሆናል፣ ሳይዋጋ ማሸነፍ ፈልጎ ሊሆን ይችላል በማለት ቁልጭ አድርገው አስቀምጠውታል። በእርግጥም የፌዴራሉ መንግስት፣ ህውሃት ብቻ ሳይሆን ትግራይ አሁን ካለበት ሁኔታን በከፋ ቀውስ ውስጥ እንዲገባ ብዙ ተግቷል፣ ብዙ በጀት መድቧል፣ ብዙ ጦር ሰራዊት አሰማርቷል፣ ተበድሮም ተዋግቷል። ጠቅላይ ሚኒስትሩ የራሳቸው ጦር ብቻ ሳይሆን ለሻቢያ ሰራዊትም ደመወዝና ትጥቅ ሰጥተው የትግራይን ህዝብና ንብረት አውድመዋል። ሰበቡ ደግሞ ህውሃት ነበር። ሌላው ቀርቶ በእጃቸው ያለውን የምስክር ወረቀት እንዳይሰጥ በማድረግ ህውሃት በምርጫ ቦርድ እንዲታገድ አድርገዋል። ይህንን ሁሉ ተጨማሪ ግብዓት እያደረጉ የቆዩት ብልጽግናዎች አሁን ያለው የትግራይ ሁኔታ እንዲፈጠር ብዙ የደከሙ ናቸውና ይህ እልል ብለው እንዲደሰቱ እንጂ እንዲጨነቁ የሚያደርግ ሊሆን አይችልም። አቶ ጌታቸው የፌዴራሉ መንግስት ይዋጣላቸው ብሎ ዝም አለ ሲሉ ይህ ሁሉ እንደሆነ የተጋው እሱ አይደለም ወይ? ይህ ሁሉ ቀውስስ የእሱ የእጅ ስራ ውጤት አይደለምን ብሎ የጠየቃቸው የለም። እሳቸውም የፌዴራል መንግስቱን መውቀስ እንዲያበቃ በተደጋጋሚ በመግለጫቸው ላይ አንስተዋል። ጠቅላይ ሚኒስትሩም ሆነ የአዲስ አበባውን መንግስት ከበቂ በላይ በስሜትም ጭምር ወቅሸዋለሁ፣ አሁን ግን በቃ የሚሉት የጊዜያዊ መንግስቱ ፕሬዚዳንት የቀድሞ ጓዶቻቸውን ግን ጣልቃ ገብቶ እንዲያሳርፍላቸው በብዙ ይማጸናሉ። የፌዴራሉ መንግስት በብርቱ የተከላከሉት አቶ ጌታቸው እሱን መውቀስና ማውገዝ እንደማይገባ በተደጋጋሚ ከተሟገቱ በኋላ በዲዲአርም በተፈናቃይ መመለስም የፌዴራል መንግስቱ ተጠያቂ አይሆንም ብለዋል። እንዲህ ብሎ መናገር ብቻ ሳይሆን ከፌዴራል መንግስቱ ባለስልጣናት ጋር መታየትም በትግራይ ክልል በባንዳነት ያስወነጅላልም ይላሉ። ትግራይ ውስጥ እኔ እንደ መንግሥት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት መናገር ነው። እኔ ስራዬ ከፌዴራል መንግስት ጋር በየጊዜው እየተገናኘሁ እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር። በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነው አልፈለግነውም። ፓርትነርህ ከሆነው የፌዴራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። በእርግጥም አቶ ጌታቸው እንዳሉት በሰላም ስምምነቱ መሰረት ከተፈራራሚው የአብይ አህመድ አገዛዝ ጋር በትብብር መስራት ግዴታቸው ነው። እንዲያም ሆኖ ይህ በትግራይ ውስጥ ለምንገዥ ሀሳብ ሆነ። ከአብይ ጋር መታየት በአንዳነት ከሽመልስ አብዲሳ ጋር መዋል ከሃዲነት ለምን አስባለ? ከአዲስ አበባ ሹማምንት ጋር መታየት በትግራይ ውስጥ ተቀባይነት የሚያሳጣው ለምንድን ነው የሚለውን አላብራሩትም። የኔ መንግስት ከፌዴራል መንግስቱ ጋር በመነጋገር የተመሠረተ ነው፣ ወደ ትግራይ ጣልቃ ለመግባት የእኔ ግብዣ ያስፈልገው የሚሉና የሆደድ ብልጽግና የትግራይን ችግር እንዲፈታ ይጠይቃሉ። እንደገና ደግሞ ወታደራዊ ጣልቃ ገብነት እንደማይደግፉም ገርበብ አድርገውም ቢሆን ለመናገር ይሞክራሉ። ታዲያ እንዴት ያለ ጣልቃ ገብነት ይኑረው ለሚለው ጠቅላይ ሚኒስትሩ የእሳቸው ተቀናቃኝ የሆኑትን እነ ደብረ ጽዮንን ባለማነጋገር እንዲያግዟቸው ጥያቄ ያቀርባሉ። እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌዴራል ጣልቃ ግብነት አንዱ መገለጫ ይሆናል የሚል እውነት አለ። ዓላማዬ ሰላም ማምጣት ነው የሚሉት አቶ ጌታቸው ተቀናቃኞቻቸው የህወሓት ጽህፈት ቤት ሰዎች ከጠቅላይ ሚኒስትሩ ጋር እንዳይነጋገሩ ይማጸናሉ። ይህኛው መንገድ ሰላም የሚያመጣ ቢሆንና ቢሞከር ምን አለበት ያላቸው የለም። ቁም ነገሩ ግን እዚህ ጋር ያለ ይመስላል። አቶ ጌታቸው በፌዴራል መንግስቱ እምነት እንዳጡ የሚያሳይ ነገር አለው። በተደጋጋሚ የህወሓት ጽህፈት ቤተሰቦችን አብይ ማነጋገር እንደሌለባቸው፣ ይህንን ካልደረጉም መጥፎ ተመክሮ እንደሚሆን፣ በአብይ ፈቃድ የተቋቋመን ጊዜ መንግስት አላውቅህም ማለት ነውር እንደሆነ መክረዋል። እነዚህ ነገሮች ምናልባት አቶ ጌታቸው የፌዴራሉ መንግስት ከጅብ የሚያስጥል የአህያ ባልሆነባቸው እንዴ የሚያስብልን ጥያቄ ያስነሳል። በእርግጥም የብልጽግናው መንግስት እርምጃ ምን ይሆናል የሚለው ወሳኝ ነው። ሰዎች የተለያየ አስተያየት ይሰጣሉ። የአብይ የጦርነት ቆሌ አሁን ኤርትራ ላይ እያተኮረና ለዚያ እየተዘጋጀ ስለሆነ ትግራይ ውስጥ ጦርነት መቀስቀስን ምርጫው አያደርግም። እናም ከነ ደብረጨውን ቡድን ጋር ይደራደራል የሚለው አንዱ ነው። ምንም እንኳን አብዝቶ የሚጠላውንና ከምድረ ገጽም አጠፋዋለሁ ያለውን የትግራይን ህዝብ